በአማራ ክልል ለመንግስት ድጋፍ ሰልፍ በወጡ ሰልፈኞች ላይ ባነጣጠረ ጥቃት ብዙ ንጹሐን ተገድሏል። ዝርዝር ዘገባ ይዘንበታል። በትግራይ ክልል ጦርነት ጊዜ ብዙ ንጹሐን ሴቶች ላይ ተፈጸመ የተባለ ዘግናኝ ጾታዊ ጥቃትን የተመለከተ በዓለም አቀፍ ሚዲያ የተዘጋጀ ሪፖርት ይፋ ሆኗል። የኤርትራ ወታደሮች በሴቶች ማኅፀን ውስጥ የተለያዩ የብረት ቁርጭራጮችን ከተዋል ብለዋል ሪፖርቱ። ሰፋ ያለ ዘገባ ይዘንበታል ከቆይታችን ትሰማላችሁ። መንግስትና ታጣቂዎች ድል በድል እየሆንን ነው በጥቂት ጊዜ ውስጥ እናሸንፋለን እያሉ የተለያዩ ዘገባዎችን ቢያሰራጩም በሀገሪቱ የተለያዩ ቦታዎች ላይ ደም አፋሳሽ የእርስ በርስ ጦርነት አሁንም ተፋፍሞ ቀጥሏል። ከጦር ግንባር አሁን የደረሰን ሰበር ዘገባ ይዘነላችሁ መጥተናል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቱን በማብራት የቤቱ አባል ተሆኑ ዘንድ ጋብዘን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የቦሮ ዴሞክራሲያዊ ፓርቲ ተጨማሪ ሁለት አባላቱ መታሰሩን አሳወቀ። ክልሉ በበኩሉ በፖለቲካ ምክንያት የታሰረ ሰው የለም ሲል አስተባብለዋል። ቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የባሮ ዴሞክራሲያዊ ፓርቲ ሁለት ተጨማሪ አባላቱ በቁጥጥር ስር መዋላቸውን አስታውቀዋል። በቁጥጥር ስር ያሉት አቶ ሃርጌታ ወርቆ የተባሉ በቡለን ወረዳ የፓርቲው ማዕከላዊ ኮሚቴ አባል እና አቶ ታምራት ጉዴሱ የተባሉ የፓርቲው አባል መሆናቸውን ገልጸዋል። በዚህ ወንጀል ተብሎ የተጠረጠሩበት የደረሳቸው የወንጀል ክስ የለም ያሉት ስማቸው እንዳይጠቀስ የጠየቁ አንድ የፓርቲው አመራር አክለውም የፓርቲው አባል በመሆናቸው ብቻ ለእስር ተዳርገዋል ሲሉ ገልጸዋል። በክልሉ በተለይም በቡለን ወረዳ በፓርቲያችን አባላት ላይ እስርና ማዋከብ ቀጥሏል ያሉት አመራሩ ይህ ለቀጣዩ ሀገር አቀፍ ምርጫ ዝግጅት እንዳናደርግ የታለመ ነው ሲሉ ተናግረዋል። ጉዳዩን በተመለከተ የጠየቅናቸው ናቸው ቤንሻንጉል ጉሙዝ ክልል ሰላምና ፀጥታ ቢሮ ኃላፊ የሆኑት አቶ ቢንያም መንገሻ በክልሉ እስካሁን ድረስ በፖለቲካ ምክንያት የታሰረ የተፎካካሪ ፓርቲ አመራሪ የለም ሲሉ ተናግረዋል። ማንኛውም ግለሰብ የገዢው ፓርቲ ባለስልጣንም ይሁን አሊያም የተፎካካሪ ፓርቲ አመራር የወንጀል ድርጊቶች ላይ ተሳታፊ ሆኖ የተገኘ ግለሰብ ላይ የክልሉ መንግስት ህግን የማስከበር ስራውን አጠናክሮ እንደሚቀጥልም አጽኖት ሰጥተዋል። በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ እስር የተፈጸመ እንደሆነ ሂውማን ራይት ፈርስት የተሰኘ የግብረሰናይ ድርጅት አሳወቀ። ሂውማን ራይት ፈርስት የተሰኘው ሀገር ውስጥ የመብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ እስር እየተፈጸመባቸው ነው ሲሉ ክስ አቅርበዋል። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ የሚባለው ፓርቲ ትላንት ሰኔ 23 2017 ዓም ባወጣው መግለጫ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱ በህገ ወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አሳውቋል። ለእስር ተዳርገው በኋላ ላይ መፈታታቸውን ለአዲስ ስታንዳርድ ያሳወቁ አንድ በከተማዋ ነዋሪ የሆኑ የትግራይ ተወላጅ ለምን እንደታሰርን ስንጠይቃቸው ምንም አይነት ማብራሪያ እንዳልሰጡና ከላይ የመጣ ትዕዛዝ ነው የሚል ምላሽ እንደሰጧቸው ተናግረዋል። ሳልሳይ ወያኔ ትግራይ እንዲሁም ሂውማን ራይት ፈረስት ዜጎች ስማቸውን ወይንም ብሔራቸውን መሰረት በማድረግ ለእስር መዳረግ ሀገር አቀፍ ብሎም ዓለም አቀፍ ሕግን የሚጻረር ነው ብለዋል። ዘጋርዲያን በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ሰብአዊ ጥሰት መፈጸማቸውን የሚገልጽ ሰፋ ያለ ሪፖርት አቀረበ። በጦርነት ወቅት በትግራይ ከሚገኙ ጠቅላላ ሴቶች 10 በመቶ የሚጠጉት ጾታዊ ጥቃት እንደደረሰባቸው ሪፖርቱ አመላክተዋል። ከነዚህ ውስጥ 7 ፐርሰንቱ የሚሆኑት በቡድን መደፈራቸውን ነው መረጃው የሚያመላክተው። እንደ ዘጋርዲያን ጥናት ከሆነ የኤርትራ ወታደሮች ዓለም አቀፍ የጦርነት ሕግ ከሚፈቅደው ውጪ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማህፀናቸው ውስጥ ባዕድ ቁሳቁሶችን መቅበራቸውን ከተጠቂዎች ማረጋገጥ ተችሏል። ዘጋርዲያን አንዲት ጽናት የምትባል ተጠቂ አናግሮ ነበር። በትግራይ ጦርነት ወቅት በኤርትራ ስድስት ወታደሮች ተደፍራ ራሷን ስታ ነበር። ጽናት ከተደፈረችም በኋላ ኢተፈጥሯዊና ግፍ በተሞላበት መልኩ ከፍተኛ የሆነ ወንጀል እንደደረሰባት ነው የተናገረችውም። ይህም በኤርትራ ወታደሮች በመሐፀኗ የብረት ቁርጭራጮችን የማስታወሻ ወረቀትና ብሎም ሌሎች ባዕድ የሆኑ ነገሮችን ቀብረውባታል። ይህ በጽናት ላይ ብቻም ሳይሆን በሺዎች የሚቆጠሩ የትግራይ ሴቶች ላይ የተፈጸመ አረመናዊና ኢሰብአዊ ጥቃት መሆኑን ሪፖርቱ ይገልጻል። በአማራ ክልል ሰሜን ወሎ ዞን እሁድ ሰኔ 22 2017 ዓም በተፈጸመ ተደጋጋሚ የሞርተር ጥቃት ታዳጊዎችን ጨምሮ አራት ሰዎች ሲገደሉ ሰባት ሰዎች ደግሞ መቁሰላቸውን የአይን እማኞች እና የአካባቢው አስተዳደር ተናግረዋል። ጥቃቱ የተፈጸመው በግደን ወረዳ ዋና ከተማ ሙጃ ከተማ ጠዋት ሁለት ሰዓት አካባቢ ሲሆን የአካባቢው አስተዳደር ጥቃቱ የተፈጸመው በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ብለዋል። ጥቃቱ በመንግስት የተጠራ ህዝባዊ ሰልፍን መዳረሻ እንደሆነ በታመነበት ኳስ ሜዳ ዙሪያ መድረሱን ሶስት ነዋሪዎችና የአካባቢው ባለስልጣናት አስረድተዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያለው አምስት የሞርተር ጥይት መወርወሩን ገልጸው ጥቃቱ ሰልፉን ለማስተጓጎል ኢላማ ያደረገ ነው ብለዋል። ጥቃቱ ሲፈጸም ከከተማው ጫፍ ሰልፉ ወደሚጠበቅበት ኳስ ሜዳ እያመራ እንደነበር የተናገረ አንድ ነዋሪ ይህን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናግረዋል። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበር፣ ወደ ሐኪም ቤት የሚሄድም አለ፣ ቤተሰቡን የሚፈልግ እንዲሁም ግር ግር ነው የነበረው ሲሉ ከጥቃቱ በኋላ የነበረውን ሁኔታ አስረድተዋል። ሁለቱ የሞርተር ቅንቡላዎች የግለሰቦች ቤቶች ሁለቱ ደግሞ ሰልፉ ይካሄድበታል ተብሎ በታመነው ህዝባዊ ኩነቶቹ በሚካሄዱበት ስፍራዎች እንዲሁም አንዱ ከከተማዋ ወጣ ባለ ገጠራማ ስፍራ መወርወራቸውን አስተዳዳሪው ገልጸዋል። ጥቃቱ ሲፈጸም ኳስ ሜዳ አካባቢ ፀሐይ እየሞቁ እንደነበረ የተናገሩ አንድ የአይን እማኝ ሁለተኛው ቅንቡላ ኳስ ሜዳ ውስጥ ማረፉንና ከባድ ፍንዳታ መከሰቱን ገልጸዋል። ወደ ኳስ ሜዳ በፍጥነት መድረሳቸውን የተናገሩ እማኝ ፍንዳታውን ተከትሎ እሪታና ዑታ መከሰቱን ተናግረዋል። በጣም ከፍተኛ ድን ንጋጤ ነው የተከሰተው። ኳስ ሜዳው ውስጥ ብዙ ወጣቶች ነበሩ። ህዝቡም ላይ መረበሽ ነበረ። የማን ልጅ እንደሞተ ለማወቅ ህዝቡም እየተሯሯጠ ነበር። ከፍተኛ የሆነ ጭንቀትና ድንጋጤ ነበረ ሲሉ እማኝነታቸውን ሰጥተዋል። ሰልፉ ወጥተው እንደነበረና የፍንዳታ ድምጽ ሰምተው ወደ ኳስ ሜዳ እንዳቀኑ የተናገሩ ሌላኛው የአይን እማኝ ጉዳቱ አስከፊ ነበር ሲሉ ገልጸውታል። የወረዳው አስተዳዳሪ ጥቃቱ ሰልፈኞች ሰልፉ ወደሚጠናቀቅበት ኳስ ሜዳ እየተጓዙ መሃል ከተማ ላይ እንደደረሱ መፈጸሙን ገልጸው ማህበረሰቡ ትንሽ ተደናገጠ፣ አረጋግተን ሌላ ቦታ እንዲጠናቀቅ አድርገናል ብለዋል። አብዛኛው የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች መሆናቸውን የተናገሩት እማኞች ኳስ ሲጫወቱ የነበሩ ሁለት ታዳጊዎች ሆዳቸውና አንገታቸው ተመቶ ህይወታቸው እንዳለፈ ተናግረዋል። እኛ ወደ ሕክምና እስክንወስዳቸው ድረስ ህይወታቸው አልፈዋል ሲሉ የተናገሩት ነዋሪው አንደኛው ታዳጊ ለሕክምና ወደ ወልዲያ እየተወሰደ እያለ መንገድ ላይ ሕይወቱ ማለፉን ጠቁመዋል። በጥቃቱ የሞቱት ከ13 እስከ 15 ዓመት ይሆናሉ፣ ከዚህ የሚበልጡ አይደሉም፣ ህፃናት ናቸው ሲሉ ሌላኛው እማኝም ተናግረዋል። መከላከያ ሰራዊቱ በኦሮሞ ነጻነት ሰራዊት ላይ ያነጣጠረ ጥቃት መፈጸሙን አስታወቀ። በስድስተኛ እዝ የጋሻ ክፍለ ጦር አንደኛ ሬጅመንት በሰሜን ሸዋ ዞን ሱሉልታ ወረዳ ቃጫ ቀበሌ ስር በዘረፋ ተግባር ተሰማርቶ በነበረው የኦሮሞ ነጻነት ሰራዊት ላይ በተወሰደ እርምጃ በርካቶችን መደምሰስ መቻሉን መቶ አለቃ ጌትነት ሙሉ ቀን ተናግረዋል። የሰራዊቱን ጠንካራ ምት መቋቋም ተስኖት ተበታትኖ በየጤሻው የተሰገሰገውን ኃይል አድኖ የመደምሰስ ተግባር ራችን ተጠናክሮ ይቀጥላል ብለዋል። በነበረው ዘመቻ ብዙዎችን መማረክ ችለናል፣ እንዲሁም መሳሪያና ተተኳሽን በቁጥጥር ስር አውለናል ብለዋል። ዘገባው የሀገር መከላከያ ሰራዊት ነው። የኦሮሞ ነጻነት ሰራዊት በፊናው ባሳለፍነው ሳምንት በክልሉ የተለያዩ ቦታዎች በመንግስት የጸጥታ ኃይሎች በፈጸመው ጥቃት በርካቶችን መግደሉንና መማረኩን መዘገባችን ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ያዝነው ጥበብ መረጃ በዚህ አብቅቷል ከኛ ጋር ስለነበራችሁ መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ ጋብዘን ተሰናበትን ሰላም